ሩታ ከሌላ ሰው ጋራ ሰፕራይዝ ታደርገናለች። ከሰሞኑ የሚጠበቅ ነገር ነው፣ ትሰሙታላችሁ። ቤተሰብ ዛሬ በጣም የሚገርም ነገር ነው የምነግራችሁ። በጣም የሚገርም መረጃ ነው የደረሰኝ። ሁሉ ነገር ያው እኔ ይሄ ነገር ቢፈጠርም እኔ አልፈርድም። ትችላለች ነው የምለው። ሩታ ትችላለች ነው የምለው። ቤተሰብ ሁላችሁም ትላንትና ልባችሁ ተሰብሯል። ሩታ በእንደዘለም መንገድ መታ አብርሃም ደግሞ በጣም ደስተኛ ሆኖ ኦቨር ኦቨር የሆነ ደስታ ላይ ነበረ። እንዲሁም በቃ ለሄርሜላ ያለው ሀፍላ ፍቅሩ እንደ እሳት ነበር ሲነድ የነበረው ትላንትና ማለት ነው። ይሄ ደግሞ ለሩታ በጣም ሀዘን ነው። ማናችንም ሴት ነን። ይህን ቪዲዮ ግን ሁላችሁም ሰብስክራይብ እንዲሁም ላይክ እንድታደረጉ እፈልጋለሁ ውዶቼ፣ ሴት የሆናችሁ ጠቅላላ ማለት ነው። አንዳንድ ልጆች ወደ ነገሩ እገባለሁ። አንዳንድ እህትቦቼ፣ ሴቶች ሩታ አልፈልግም ብላለች፣ አደለም ወይ ለምንድን ነው አሁን የምታለቃቅሱት ምትሉን ሰዎች ሩታ እኮ አብርሃምን እኮ አልፈልግም አላለችም። አልፈልግም ሳይሆን ይሄ ሰው ይስተካከላል ወይ ከዚህ በኋላ ይስተካክልልኛል ወይ ከኤርሜላ ጋር ያለውን ነገር ማቆም ይችላል ወይ ነው እሷ ጥያቄዋ አልፈልግም አላለችም ከዚህ በኋላ ምንድን ነው የሚፈጠረው ከዚች ልጅ ጋራ የማቆም ነገሩ ምንድን ነው ሊያቆም አልቻለም አብርሃም ትንሽ ከሩታ ጋር ሲጣላ ትንሽ ከሩታ ጋር የሆን ነገር አተካሮ ሲፈጥን ማን ጋር የሚንጠለጠለው የሚንጠለጠለው ሄርሜላ ጋር ነው። ራሱን ግን ችሎ ቤቱ አይቀመጥም። እንደተጣላ ሰው ራሱን ትቶ ራሱን ይዞ ቤት መቀመጥ አይችልም አብርሃም። በቃ አብርሃም ሴት ይወዳል ነው የምለው እኔ። ሴት እንደሚወድ ነው ያየሁት። እውነቴን ነው የምናገረው። በቃ ስለዚህ አብርሃምን አልፈልግም አላለችም እኮ እሷ የእሱ አለመስተካከል የእሱ ሩታን አለ በትክክል አለመያዝ ነው ለዚህ ሁሉ ነገር ያደረሰው። እና ቤተሰብ እኔ በጣም አዲስ ነገር ደርሶኛል። ማናችንም ብታደረገው ማን ምንም አይመስለንም። ሩታ ከሰሞኑን ከሌላ ሰው ጋር ትመጣልናለች። ሰርፕራይዝ ነው፣ ታዩታላችሁ። ከሌላ ሰው ጋር ትመጣለች። ትምጣ ይመቻት ነው ምለው በጣም ነው ደስ ይምለኝ። እንደውም ከሌላ ሰው ብትመጣ በጣም ነው ደስ ይምለኝ። ግን ከሌላ ሰው ጋር ደግሞ ስትመጣ ለማየት ያብቃችሁ። አብርሃም እንደ እብድ ሆኖ መጥቶ እሷን ካረበሻት ለማየት ያብቃችሁ። ይሄን ነገር ደግሞ ጠብቁ። ከሰሞኑን ከሰሞኑን ሩታ ከሌላ ሰው ጋር ትመጣለች። ትምጣ ይመቻት ይመቻት እንደው እኔ ማርያምን ነው በቃዬን፣ ነው የምፈልገው። አብርሃም ሲቃጠል ማየት ነው የምፈልገው። አብርሃም ሲነድ ነው ማየት የምፈልገው። ለምን መሰላችሁ? የጣላችሁትን ሰው ሌላ ሰው ሲያነሳባችሁ ያቃጥላል። ወንዶች የሚያቃጥላቸው ይሄ ነው። እነሱ እንደ ቆሻሻ ከጣሏችሁ በኋላ ሌላ ሰው ደግሞ እናንተ ለማንሳት ሲመጣ እንደ እሳት ያቃጥላቸዋል። አብርሃም እንዲህ ሲቃጠል ማየት ነው የምፈልገው። ጨጓራን እንዳነደደው ተኝታ ጨጓሯን እንዳነደደው ልጅ አቅፋ፣ ትላንትና አንጀታችንን እንደበላች አይታችኋል። ነገ ተነጎዳ ደግሞ ታያላችሁ። እሩታ ከሌላ ሰው ጋራ ሰፕራይዝ ታደርገናለች። ከሰሞኑ የሚጠበቅ ነገር ነው። ትሰሙታላችሁ፣ ታዩታላችሁ። ከዛ በኋላ እኔን ትናገሩኛላችሁ። ማለት ቤተሰብ እና ትላንትና አብርሃም በጣም ደስታ ላይ ነበረ። በጣም ከሚገባው በላይ የሚያደርገውን ሁሉ ነው ያሳጣው እኔ እንዴት ልጁ ራሱ አይናፍቆም እንዴ? የፈለገ ነገር ይምጣ እንጂ ማርያምን ነው የምላችሁ። እንዴ አብርሃም እኮ ፍላጎት ቢኖርኩ ብዙ ነገር አድርጎ እኮ ሩታ ጋር ላይ እኮ አብሮ መሆን ይችል ነበረ። ግን ነገሩ በቃ በጣም አከረሩት እነሱ። ምንድነው ብቅ መበቀልን ነው በቃ። አሁን እቺ እቺ ጋለሞታ ሄርሜላ የምትባለው ንግግሯ ሁሉ አሽሞራ ሁሉ ለሩታ ነበር የምትናገረው። ትላንት ስትናገር የነበሩ ጠቅላላ በእጅ የያዙት ወርቅ እንደ መዳብ ነው። አንተ እንደዚህ አንተ የዋህነ አንተ ምንድነ እንግዲህ እንደዚህ አይነት ሰው እንደዚህ አይነት ሰው እንዴት አንድ ሴት ተዋዋለች ነው እንግዲህ እሷ የምትለው ገብታችኋል። ሄርሜላ ማለት በቃ ባለጌ፣ እኔ ሴተኛ። እኔ ብዙ ነገር ማውራት አልፈልግም። ብቻ ቤተሰብ ሁሉም የራሱን እጅ ያገኛል። ሄርሜላና አብርሽ ደግሞ ሲበጣበጡ ለማየት ያብቃችሁ። ከባድ የሚያበጣብጣቸው ነገር አለ። ሄርሜላን እና አብርሽን ለማየት ያብቃችሁ። በቃ ከባድ የሚያበጣብጣቸው ነገር አለ። ከሰሞኑን ሁሉን ነገር ሁሉንም ነገር ከሰሞኑ እናንተ ጉድ ጉድ ጉድ ጉድ የሚባል ነገር ነው፣ ከሰሞኑ የምናየው ከሰሞኑ የቀለጠ መንደር ነው የሚሆነው በእነ አብርሃምና በእነ ሩታ በእነ ሄርሜላ የቀለጠው መንደር ነው የሚሆኑ። እናንተ ብቻ ጠብቁ። እቺ ሳምንት ጠብቁ፣ ምን እንደሚፈጠር ብቻ እዩ። ብቻ እናንተ ከዛ ዴት ትናገሩኛላችሁ። ቤተሰብ እና ብቻ ጠብቁ። ሁሉን ነገር ብጥብጡ ሲነሳ፣ ሁሉ ነገር ሲነሳ እንደ እብድ ሲያጫውቶ አብርሃምን ታዩት አላችሁ ጓደኞችን ሁሉ ሲጨውባቸው፣ ሲያገላቸው ሄርሜላን እንደ ቆሻ ሄጂ እስከሚላ ድረስ ለማየት ያብቃችሁ። እንዴት እንደሚጋድል የዛኔ የሩታ እያጨበጨበች እያለ የምትስቅባቸው ይሄው ጠብቁ። በዚህ ሳምንት በዚህ ሳምንትም ሆን በዚህች አስር ቀን ውስጥ እናንተ ብቻ ጠብቁ የሚፈጠረውን ነገር፣ ከባድ የሚፈጠር ነገር አለ። ጠብቁ። እውነቴን ነው የምናገረው ቤተሰብ እና በቃ የትላንትና ነገር እኔ በበኩሌ ልቤን ሰብሮታል። በጣም ነው ያለቀስኩት። እግዚአብሔርን ጎንብ በቃ ተኝቼ ነበረ ሩታን ሳያት በዚህ ጋር አብርሃምን ሳየው ሁኔታ ሁሉ ያስለቅስ ነበረ። በጣም ነው ያለቀስኩት እኔ እኔ እህቴ አንጅቴ ቅጥል ሊበል እኔ እንቃጠልልሽ ነው ያልኩት። እውነቴን ነው የምናገረው። በእንደዚህ ሩታ ብቻ ሩታ እንግዲህ እኛ እንደዚህ በውስጣችን ቅጥል ያልነው ሩታ ምን ያህል ተሰምቷት፣ ምን ያህል ልቧ ተሰብሯል ምን ያህል አልቅሳለች፣ ምን ያህል ሴት ተጎርታለች፣ ብዬ ብዙ ነገር ነው ያሰብኩት። እና ድራማ ነው ምና የምትሉ ድራማ፣ ማንኛውም ሴት ድራማ እንደዚህ አይነት ድራማ የለም። እኔ ባሌ የፈለገ ነገር ይምጣ የፈለገ ብር ቢከፈለን፣ ባሌ ከሌላ ሴት ጋር እንደዚህ የተላላጠ እንደዚህ የተሻሸ እንደዚህ የተሳመ ስራ ብዬ አላሰራውም። የፈለገ ነገር ይምጣ የፈለገ ነገር ይምጣ። ማንንም ሲታታረጎ ምን ነገር ልንገራችሁና ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።